አስቀድሜ ሁላችሁን በጌታ በኢየሱስ ስም ሰላም እላችኋለሁ። እንግዲህ እንደተለመደው ይህንን ቪዲዮ ብዙዎች ጋር እንዲደርስ ማድረግ ይኖርብናል። ሁላችንም እንግዲህ ላይክና ሼር ስታደርጉት ብዙዎች ጋር እንዲደርስ ያደርጋል። ከመጨረሻው ቪዲዮን በመከታተል እንግዲህ ሙሉ ሀሳቡ እንድታገኙት እላለሁ ከወዲሁ፣ እንዲሁም ደግሞ ቪዲዮን ብዙ ሰዎች ጋር ደርሶ እንዲያንጽ እንዲያስተምር ብዙዎችን እንዲቀርጽ እላለሁ። ስለዚህ እስከ መጨረሻው መሆናችሁ በጣም ጠቃሚ ነው ማለት ነው። ሰብስክራይብ ሳታደርጉ የምትከታተሉ ሰብስክራይብ አድርጉ። በቀጥታ ወደ ዛሬው ምራግብር እንለፍ። አቡነ ዘበሰማያት ቀደስ ምከስምፃ መንግስት ኮይኩም ፈቃድ ከበከመበ ሰማይ ከማሁ በምድር ሲሳይ ነዘለለት ነሃ በኒውም ህድግለና በሳይ ነው ወጊገይነ ካመን ህነኒ ነነ ለዛ አበሰለነ ኢታባአን ነግዚው ውስጥ መንሶ አላደነ ነው ባላንን ሁሉ ኩይስ መዚያ ከይቲ መንግስታ ይሎስ ባላ ዓለም ዓለም አሚን። ምን ለማለፍ ፈልጌ ነው። ሰሞኑን ቲክቶክ ላይ በሃይማኖት ጉዳይ ጭቅጭቅ ተጀምሯል። ጭቅጭቁ አግባብ አይደለም። ክርስትና ለእስልምና ባለውለታ ናት። ኢትዮጵያ ውስጥ እስልምናና ክርስትና ከውጭ የመጡ ናቸው። ሌላው ዓለም ላይ ያሉ ከውጭ ሲመጡ ግን በአመጣጥ ኦርቶዶክስ ይቀድማል። ቀጣይ እስልምና። እስልምናን የተቀበለው ግን ኦርቶዶክስ ነው። ኦርቶዶክስ ለሙስሊም ባለውለታ ነው። እኔ ደም ቢያንሰኝ በረርታይፓችን ቢመሳሰል የደም ግሩፓችን ኦርቶዶክስ ወንድሜ፣ እኔ ሙስሊም ስለሆንኩ አትለግሰኝም እለዋለሁ አልለውም፣ ስለማልለው ማለት ነው። በሃይማኖት ጉዳይ የምትጨቃጨቁ ሰዎች የፖለቲካ ትርፍ ለማግኘት እውቅናን ለማግኘት ፍሎራችሁን ለመጨመር የተለያየ ነገር ለማድረግ ነው። እኔ ሙስሊም ነኝ ከአስብ ገጽ እስከ አርቡዓ እዳሴ ማርያም ድረስ ተምሬያለሁ። መማሬ ግን ክርስትናን እንዳውቀው ያደረገኝ ጥቅም አለው እንጂ ጉዳት የለውም። ማወቄ ለራሴ ነው የሚጠቅመኝ። ሙሉ አዲስ ኪዳንና ብሉ ኪዳን አወቅኩ ማለት ክርስትናን አወቅኩ ማለት አይደለም። የእኔ ጓደኛዬ ደሳለኝ የሚባል ዲያቆን አለ ሰላሳ ጁዝ ቁርአን አክትሟል ግን ስለ እስልምና እናወቀ ማለት አይደለም። በሃይማኖት ጉዳይ እየገባችሁ የምትፈተፍቱ ሰዎች ባካችሁ፣ ባካችሁ እንደኛ ተከባብረን ነው ይኖር ነው። እንግዲህ እንደሰማችሁት ነው። በትክክልም ይህን ሆነ ያለበት ብዬ ነው ማምኖ ነው። ስቲል እኛ የምንፈልገው ይህንን ነው። ሁሉ ነገር ትተን ኦኬ፣ አንድነታችን እናሳይ ሌላው ነገር አይደለም። አሁን ይሄ መማማሩ ምናምኑ እንዳለ ሆኖ ግን በፍቅር መጽሐፍ ቅዱስ በሚያዘና ክርስቲያኖች በዚህ በመጽሐፍ ቅዱስ የምንመራ መጽሐፍ ቅዱሳችን ደግሞ የሚጠሉን እንኳን ውደዱ ስለሚለን ማለት ነው። ስለዚህ ለሌላው አስተማሪ ሆን ዘንድ ሌላው ይቀረጽበት ዘንድ ነው መሆን ያለበት። ሁሉ በፍቅር ይሁን ስላለ ጌታችን ኢየሱስ ክርስቶስ በፍቅር ይኑሩ ብሏል። ስለዚህ በፍቅር ነው የምንኖረው፣ በፍቅር ነው የምንናገረው። ወንጌል ራሱ የሚሆነው በፍቅር ነው። በፍቅር ካልሆነ ማንም አይሰማም ማለት ነው፣ ጥቅም የለውም። እና የሚበጠብጡ ሰዎች አሉ፣ አሁን ሳይድ ይዘው የሚበጠብጡ ሰዎች አሉ፣ አግሬሲቭሊ እርስ በርስ የሚያባሉ ሰዎች አሉ። ይህንን አጀንዳቸው አድርገው የሚጠቀሙና ጥንቃቄ እንድንወስድ ያስፈልገናል። ጥፋተኛ የሆኑትን ከማህበረሰቡ በማውጣት በቂ የሆነ ቅጣት ያስፈልጋቸዋል ብዬ አስባለሁ። ከዛኛውም ሳይድ ይሁን ከዚህኛውም ሳይ መማማር ያለ ነው። ወንጌል ደግሞ ይቀጥላል። ወንጌል የሚቆም ነገር አይደለም። እስኪ ይህንን ቪዲዮ እንከታተለው፣ የሚገርምህ እንትን አይቼበታለሁና

ማለት ይህ ነው በቃ፣ የሚጠበቀው ነው። እኛ ምንፈልገው ይህንን ነው፣ እንዲህ ሆኖን ክርስትና እንፈልገዋለን። ይህ ከምንም ጋር አይገናኝም በነገራችን ላይ ከመማማር ጋር፣ ህይወትን ከማግኘት ጋር፣ ፈልጉ እውነትን ፈልጉ ከማግኘት ጋር አይገናኝም። እርስ በርስ ስንኖር ግን መሆን ያለበት ማህበረሰባዊ ፍ የሆነ ነገር መሆን አለበት። ማህበረሰቡን በማይጎዳ መልኩ አንዱ ሌላውን እንዲያግዘው፣ አንዱ ሌላውን እንዲሆነው፣ አንዱ ለሌላው መከታ ጋሻ እንዲሆኑ ነው ምንፈልገው። እኔም እሱን ነው የሚናፍቀኝ። ጥላቻው፣ ክርክሩ፣ ጠቡ፣ ምኑ ይሄ ምንም አይጠቅም ላይ እንደዚህ አይነት ሰዎች ያሉትና ፍረዱ። እናንተ ደግሞ የረሱል ነቢ መሐመድ አለይሂ ሰላቱ ወሰለም ተከበሩ ነው፣ ቁርአንም ተከበረ ነው፣ እስላም ተከበረ ነው። በኢትዮጵያ ኦርቶዶክስን ጨርሳለን በአላህ ፍቃድ፣ በኢትዮጵያ ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር፣ ጂያዲና ወጅበተ አላሁ አክበር አለን። እስከዳር እስከዳር እንናሳበጥም። የቁምሬሳናቸው የትናንት ረሱል የተሳደበችው እናት እኮ ወንድ ገረድ ነው። አላሁ አክበር አላ ረሱልን የተሳደበች ወንዳገረድ ናት እንጂ ሰው አይደለች። መሀያ ከርከሮ ጥንባታ ማይም ናት። ባገኛት እኮ አይን አባቱን አጠፋለሁ እናቱ ትነፋና ረሱል የተከበሩ ነው፣ ሰለላሁ ዐለይሂ ወሰለም አላሁ አክበር። እንግዲህ ለማንም አይጠቅምም። አይ ቲንክ ቪዲዮውንም ሌሎች ቦታዎች ላይ አይታችኋል ብዬ አስባለሁ። ሚያንስ ነገር ስላልሆነ እንግዲህ እንድትመለከቱት ጭምር ነው ይሄ ሰው። እንግዲህ አሁን እብድ ነው ብሎ ያሳብባሉ። ምክንያቱም ተገቢ ቅጣት እንዳይኖረው ከነሱም አካላት ምንም አይነት ጥፋተኛ እንዳይኖር ለማድረግ ይመስለኛል። እና እነዚህ አይነት ማህበረሰብን የሚጎዱ እኩይ ተግባሮች ሊቀጡ ያስፈልጋቸዋል። ኦኬ፣ ሊያዙ ያስፈልጋቸዋል። እብድ ነው ምናምን ነው የሚባል ነገር የለም። አሁን ምን እንደሚል ስሙት፣ ይሄ ሰውዬ ሲያሳብብ፣ አሁን አድምጡት። ሁላችሁም ሙስሊም የሆናችሁት ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጉ አድርጉ ለሁሉም አዳርሱት። እባካችሁ እንግዲህ ይሄ ሰው የምኖረው ጅማ ነው መሰለኝ፣ የጅማ ሰው ይመስለኛል። ስለዚህ ይሄ የኛ መገለጫ አይደለም፣ የእኛን አይገልጽንም፣ ሙስሊሞችን አይገልጽም ይሄ ነገር ማለት ነው። ደግሞ ያለንበትን ሲትዌሽን የታወቀ ነው። አሁን ክርስቲያኖች ይሄንን እየተቀባበሉ እንደዚህ እያሉ ነው፣ እንደዚህ እያሉ ነው ብሎ ይሄንን እንደ ማስረጃ ይዟሉ ማለት ነው። ስለዚህ ሁላችሁም የጅማ ልጆች ማለት ነው፣ ይሄ ሰውዬ ልታሰር ይገባል፣ ሊጠየቅ ይገባል። ሰውየው ጤነኛ አይመስለኝም፣ ቢሆንም ቢሆንም ማለት ነው ብሆንም ሊጠየቅ ይገባል ይገባል። ስለዚህ ተባበሩ፣ ይህንን ሰውዬ አስጠይቁት፣ በህግ ይጠየቅ። የጅማ ሰዎች፣ የጅማ ወጣቶች ይሄ ሰውዬ ሊጠየቅ ይገባል። ቶሎ ብላችሁ በህግ አስጠይቁት። ሰውየውም ማለት ነው፣ እና ጆሌንጅን ማጣጀ ሁንዲ ከን ማለት ነው። ጤነኛ ሰው ምን አይነት ነው? ለናንተ ማለት አልገባኝም። ኦኬ፣ ከናንተ ሳይድ እንደዚህ አይነት ነው ኦኬ ነገር አሁን ሽብር ለመፍጠር አለም ይሄን ስናገር እውነት ነው። እውነታው መገለጥ አለበት። ኦኬ ሙሐመድ ነው ይሄንን ያዘዘው። ክርስትና እንዳይኖር ማድረግ ነው በፍላጎቱ የነበረው። ስፔሻሊ በአረብ ምድር አሁን ክርስትና በጣም ዝቅተኛ ሁኔታ ላይ ያሉት እንግዲህ ከግብጽም ከዚህ ቀደም መስዋዕት የሆነ ኦርቶዶክሳውያን ወጣቶች አይታችኋል። ይሄኛው ግልጽ ነው። ይሄ እስልምናውስ የሚፈቅድ ነገር እንደው አይሁድና ክርስቲያኖች በመግደል ነው ጀነት መግባት የሚቻለው አይነት ነገር ፖይንት ተደርጎ ተቀምጧል። አዲሳችሁ እያለ እናንተ ማታደርጉበት ምንም ምክንያት የለም። ሸሪያው ያለውን ከሸሪያ ውጪ መሆን አይችልም ለማስተባበል ጥፋት እነዚህ አይነት ሰዎች ለህግ መቅረብ አለባቸው። ህግ ሊያዩ የገባ እንደዚህ አይነትን ጉዳይ እንዴት ዝም ይባላል ነው? በዚህ ልቅ አፉ እየተለጠጠ በዚህ ልቅ እንደፈለገ እየተናገረ ዝም ተብሎ የሚታለፍ ከሆነ ኦኬ ይች ሀገር ህግ የላትም እንደማለት ነው። ለሆነ ሰው ለሆነ ፐርሰን ብቻ ነው ህግ የሚሰራው እንደማለት ነው። እንደኔ ማለት ነው። ተመልከቱ እንዴት እንደሚበጠብጡ ማለት ነው። እፎ ይሰቀል እያሉ ረመንጋዶ ቤተክርስቲያን፣ የአደባባይ በዓላት በአንዱ ቀን ምዕመናን አናደርገውም እንጂ ሰብሰብ ብለን የሆነ አካል ላይ ልክ እንደዚህ አይነት ጩኸት ብንጮህ በነጋታው ምንድነው የሚያጋጥመው? አረ ተውት። በነጋታው በእለቱ እዛው ዙሪያ የሚኖሩ የፀጥታ አካላት ምን የሚያደርጉ ይመስላችኋል? ይህንን ነው፣ ግልጽ መበደል ነው። ይህን ነው፣ ልጓሜ አጣ ማንነት ነው። ግድ የለም ለከት ያስፈልገዋል የምንለው እንዲህ እንዲህ ያለውን ግልጽ የአደባባይ ወንጀል በማጀብም ጭምር ታሳልፉታላችሁ። ይህ መጫጫንን ነው። አረ ተው። ይህ ነገር ይርከስ አስኬድ የምንለው በዚህ አይነት መንገድ የሚፈጸሙት ነው። በሃሮማያ ዩኒቨርሲቲ ወጣት የቤተክርስቲያናችን ልጅ የእፎይን ምስል ፕሮፋይል ፒክቸር አድርገሃል ተብሎ ታስሯል። መታሰሩ አይገርምም። ዩኒቨርሲቲውም ሊያባረረው እየሰራ ነው ያለው፣ ሃሮማያ ዩኒቨርሲቲ ሰምታለሁ። ለቤተክርስቲያን የምትመቸው ኢትዮጵያ ይቺ ናት። ዛሬም እፎይ አሳዝን በእውነት ያሳዝናል ማለት በዚህ ደረጃ ደርሰናል ማለት ነው። አሁን ህገ መንግስቱ ለየትኛው ወገን እንደሚወግን ግራ እየገባኝ ነው። መንግስት ምን እያደረገ እንዳለ ግራ እየገባኝ ነው ማለት ነው። እኔ ምንም አልገባኝም። እናንተ የገባችሁ ነገር ካለ እስኪ ቆምቱ ኮሜንት አድርጉ። እስኪ ለማንኛው ወንድማችንን ሰምተነው እንመለስ። ከእስልምና እኔ ማንኛውም አይማኖት ድንጋይ የሚያመልክ ሰው ጤናማ ነው ብዬ አምናለሁ። ከእስልምና እስልምናን ጠንቅቃችሁ ባወቃችሁ ቁጥር ምን አይነት ዘግናኝ እንደሆነ እየገባችሁ ይመጣል ማለት ነው። ድንጋይ የሚያመልክ ሰው ሜቢ ድንጋይ ማምለኩ ጋንም ሊከተው ይችላል ግን ድንጋይ የሚያመልከው ሰውዬ እናንተ ላይ ደርስባችሁ እስልምና ግን በጣም አስጠልዩ ፓርት ድንጋይ ማምለኩ አደጋ ስታዩት ሆነ የሆነ ነገር በማምለኩ አይደለም እናንተ ላይ የሚደርስባችሁ ሃይማኖት ነው። ሳትደርሱበት የሚደርስባችሁ፣ ሳትሄዱበት የሚመጣባችሁ መጥቶባችሁ ሳያበቃ ደግሞ የሚገፋችሁ ሃይማኖት ነው። ይሄ በጣም ከባድ ነው፣ በጣም ከባድ ማለት ነው። ህዝቡ ያውቀዋል ወይ? ኢቨን እንኳን ክርስቲያኑ ሙስሊሞቹስ ምን ያውቁታል። ምንም ላያውቁት ይችላሉ? ብዙዎቹ ላያውቁት ይችላሉ። ነገር ግን ሃይማኖቱን ጠለቅ ብላችሁ በገባችሁ ቁጥር በጣም በጣም የወረደ በጣም ቆሻሻ እንትኖች አሉበት። ነው እኔ ደጋግሜ እላችኋለሁ። ከሰዎቹ ጋር ምንም ችግር የለብኝም። ሰዎቹ ብዙ ጤናማዎች አሉ። ነገር ግን ሃይማኖቱ እጅግ የዘቀጠ የወረደ ነው። ይሄንን ስል ደግሞ በብዙ መረጃ ነው በብዙ ከሌን ወንድምህን እረድና ብላ ከሚል በላይ የቆሸሽ ሃይማኖት እኔ በምድር ላይ ከስልምና ውጪ ማቅ ላመጣን ስለማልችል እንግዲህ እንደሰማችሁት ነው። አሁን ይሄ ነገር ያስጠይቀዋል። እፎይ እንዲህ በማለቱ ስቀለው ማለት ይገባል። ምንድን ነው ነው አልገባኝም ማለት ሳይድ ከመያዛችሁ በፊት ነገሮችን ለምንድነው ነው በሆነ በሕሊናችሁ በህልውናችሁ ለምን አታዳምጡ? አሁን ይሄ ነገር እርግጠኛ ነኝ ባክፋይር አድርገው እነሱ በሌላ መንገድ ነው የሚረዱትና ልክ ሃይማኖታችንን ሰደበ ነው የሚሉት ና እውነት ነዋ ታዲያ ከአነበበው ውጪ ምን ያድርግ ይሄ ልጅ? የተጻፈው ነው አይደል የተጻፈው ያንን የሚል ከሆነስ ያስቀጠዋል ማለት ነው። ይሄ ያስጠይቀዋል በህግ ማለት ነው። እኔ ግራ እየገባኝ ነው ማለት ምን ማድረግ ነው ያለብን ብላችሁ ለምን አታስቡም? እናንተ ማለት ለምን አትገልጡትም? ቁርአኑ ችግር የለውም። እኔ አንዳንድ ጊዜ ደግሞ ገብቼ ላይቭ ስኪንን ስፍራ አንብቡ ስላቸው አይ አረበኛውን አድርግልን ይላል። አረበኛውን ሲደረግለት ደግሞ አያነብም ብዙዎቹ። አይ ይሄ ነገር ተሳስተዋል ይሄ ነው እናንተና አልቀበልም። እሺ የራስን ክፈት ብዬ ደግሞ ጠይቃለሁ። የራስን ቁርአን ካለ ቤት ውስጥ ክፈትላል ያንንም አይከፍትም። እንደሚፈልገው ከዛ ወደ ስድብ ይመጣል። ለው እንዲህ ነው ነብይ ነብይ እንደዚህ ሆኗል ነብይ በዚህ በኩል ገብቶ ስትለው ወዲያው ነው ይቃጠና እገልሃለሁ ቆንጫራ ይዞ ይመጣል። ይሄ ነው ታዲያ። ህይወት የሌለው ሃይማኖት ማለት ይሄ ነው ለ የሚል መንፈስ ያለበት ሰው በትክክለኛ ሃይማኖት ላይ አይደለም ያለው። ነው ባክግራውንዱ ትክክል መሰረቱ ትክክል አይደለም። መሰረቱ የሞት ከሆነ የግድያ ከሆነ መሰረቱ ሃይማኖቱ ሃይማኖት አይደለም። ሞት የአጋንንት አስተምሮ ያለበት ነው ነው ብዬ። ምክንያቱም መጀመሪያም አራጅ አራጅነቱ የሚታወቀው ወንበዴነቱ የሚታወቀው በሌላ በር በኩል የሚገባው አራጅ የሆነ ወንበዴ የሆነ አጋንንትና ዳቢሎስ ኢቢሊስ ኢብሊስ ነው ማለት ነው በአረበኛ። እውነተኛ አይምሮ ያለው ሰው እንደዚህ አይነትን ስራ አይሰራም። እንደዚህ አይነት መግባር አይፈጽምም ማለት ነው። እዚህ ጋር ኮ ትክክል አይደለም ብለህ ኦፌንድ ማድረግ ትችላል፣ ዲፌንድ ማድረግ ትችላል። እና ቆመ ብል እንድታስብ ነገር አለው ወገኔ። እስኪ ሮቢን ደግሞ ሰምተናት እንመለስ። እኛም ሆነ እንወልዳቸው ልጆች ወደፊት እፎይን የሚተኩ ናቸው። የኔ ልጅ አሁን ሴቷ እፎይ በሏት። ገና እንግሊዝ አገር ተወልዳ ገና በ21 ዓመቷ ቅዱስ ቁርባንን ወስዳ ሌት ተቀን እኔ እንደሱ አይቻላል፣ መብርሃን ምስክሬ ነው። ሰባት ቀን ይሄን ቴሌቪዥን ቁጭ አድርጋ ባይብል ነው ከዛ ከስራ ስትወጣ ባይብል ስተዲ ትሄዳለች። ስትመጣ ባይብል ነው የምትማረው። ትናንት ከትናንቱ ላይ ያለቀስኩት ለአሁኑ ለዚህ ለጾሙ ስቅለትን እያየች የሚሰሩ ድራማ አለ የሚሰሩ ፊልም አለ። እሱ በስነ ስርዓት እያየች ነው እና ያችን ትንሽዬ ቪዲዮ ስላየው እግዚአብሔር ምን ያህል ለኛ የከፈለው መስዋዕትነት፣ ማየት አልችልም። በትንሹ ስላየው እንኳን ለእሳት ነው ያንገበገበኝ። ስለዚህ እኛም የምንወልዳቸው ልጆች ነገ ባይብል እፎይን የሚተኩ ናቸው። ስለዚህ እናንተ የምትወልዳቸው ልጆች ቁርአንን ጥጥብ አርገው ጠግበው ከኦርቶዶክስ ጋር ቁጭ ብለው የሚነጻጸሩ ልጆች ለመውለድ መሞከር ነው እንጂ ለምን ኦርቶዶክስ አስረዳጅ። ሲጀመር እፎይ ሙስሊም ነበር አሉ። በዛ ምክንያት ይሆናል እንግዲህ ቁርሃናችን ጥባር ወይጠ የሚገርም ነውና እግዚአብሔር ይባርካትችን ሴት። እንግዲህ እና እኔ ወደ ማስተዋልም ይመጣል። ሰው ሁሌም እንደዛ አይቀጥልም አይደል? በጣም የሚገርም ነው። እውነት ነው፣ ይሄ እውነት ነው። ቼክ ማድረግ አለባችሁ እናንተ። ልጆቻችሁን በዚህ መልኩ ጀግና እንዲሆኑ እንዲበረቱ፣ ኦኬ በሃይማኖታችሁ እንዲ በማስተማር ግን ይመኑ፣ ኦኬ እንጂ በመግደል አይደለም። እገላሉ በማለት ማደግ ለውጥ ያመጣ መግደል ስለማይቻል ማለት። እስኪ ፓስተር አብዶን እንስማቸው እና ጥያቄ አላቸው፣ ጥያቄ አላቸው ለእስልምና ይህን እንግዲህ በአግባቡ መልሱልን። እኔ እለምናቸዋለሁ። ማለት አላህ ነው ነቢዩ ሙሐመድን የሚመራ ወይስ ሙሐመድ ነው አላህን የሚመራ? ምክንያቱም በቁርአን ውስጥ አምስት ጊዜ ስገዱ ብሎ አላስተማሩም፣ አላዘዙም። ለምሳሌ አላህ በቁርአን ውስጥ አምስት ጊዜ ስገዱ የሚል ስላልተጻፈ ነቢዩ ነው አምስት ጊዜ እንዴት መስገድ እንዳለባችሁ ዘርዝሮ ያስተማረ። ወይ አላህ በቁርአን ውስጥ ረስቶ ነው እንደ ነቢዩ የጨመሩት? ለምሳሌ ሱረቱ ነጅም ምዕራፍ 54 ቁጥር 3 ላይ

ዋህይ እዚህ ውስጥ የሌለው ዋህይ ከሌላው ሌላው መጨመር ስለምን ተፈለገ? እዚህ ውስጥ አምስት ጊዜ ስገዱ ብሎ አምስት ጊዜ ህዝብ እንዲሰግድ እዘዛቸው ብሎ ዋህይ አልወረደላቸውም ወይም ደግሞ አልመጣላቸ አምስቱ ስግደት ወይም ሰላት በዚህ ቁርአን ውስጥ አለ ወይ? ይህንን መልስ እንድትሰጡ ነው። ይህ ማለት ነቢዩ ነው አላህን እየመራ ያለው ይመስላል፣ እንጂ አላህ ነቢዩን እየመራ ያለው ነገር አይመስለኝም። አምስት ጊዜ ሲገዱ የሚል በቁርአን ውስጥ ከሌለ ነቢዩ ተቀምጥ ሆኖ ታዲያ ሰዎቹ አምስት ጊዜ በቀን እንዲሰግዱ ይላል። አንዳንድ ሰዎች ደግሞ ከዚህ ቀደም ነቢዩ ሳይመጣ ከፊት ሰው በቀን 50 ጊዜ ይሰግድ ነበር ይላል። የት ጋር ነው ሱራ ውስጥ ቁርአን ውስጥ እንደዛ የሚል ትምህርት አለ ወይ? ለምሳሌ ሙሳ አምሳ ጊዜ ነን የሚያሰግደው ህዝቡ ሙሳ እንደዛ አስተምሯል እንዴ? ይው የሙሳ መጽሐፍ እኮ ይሄ ነው። እንደዛ አስተምሯል ወይ ሙሳ የሚለውን መጠየቅ ነው። እና ቀለል ያለው ጥያቄ ነው፣ እንዳትናደዱ። መልስ ብቻ ስትሆኝ፣ ማን ማንን ይመራል? አላህ ሙሐመድን ወይስ ሙሐመድ አላህ? ግራ ግብት ብሎናል። እንግዲህ አሳጥሬ ለማቅረብ ሞክሬያለሁ። እስኪ ለዚህ ጥያቄ መልስ እባካችሁ አብጀታችሁ ከቁርአናችሁ ከተፍሲሮቻችሁ ምፈስራችሁ ብታስቀምጡልኝ መልካም ነው። ኮሜንት ስርላለሁ። እሺ ወደ ቀጣዩ ክፍል እንለፍ። እስኪ ችሎት እና አድምጣት። በጣም ውስጤን ነካችኝ። ና በፊት ልጆች ነን ፕሮቴስታንቶች በጣም ይጠሉ ነበር። በቃ ይሳደዱ ነበር፣ ይንገላቱ ነበር። ና በጣም ጥቂት ጥቂትም ነበሩ እና ተደብቀው ማምልኮ ምናምን ያደርጉ ነበርና እኛ ደግሞ ድንጋይ ምናምን እያነሳ እንወረውርባቸው ነበርና አምልኮው ሲጨርሰው ሲወጡ በቃ ይመቱናል ምናምን ብለን ስንደብቅ እነሱ ግን ጸጉራቸውን አሻሽተው ምናምን ይሄዳሉ እና እንደ ሰው ማይቆጠሩ። እንደውም ካለን ጥላቻ የተነሳ እንደውም ጴንጤ ከመሆኑ ሙስሊም በሆን ይሻላል እንላለን። ና አሁን ላይ ልክ አደለም። ጴንጤ መሆን ይሻላል ይብላይ ለናንተ ለእናንተ ላጋንን ተለሰገዳችሁ በሩጮ በትምህርቱ በንግዱ ዓለም በትወነ ይበልጡኛል ብላችሁ ጓደኞቻችሁን ያሰናከላችሁ ለሁለት አምላክ የሰገዳችሁ ጓደኛችሁ ተኝቶ እንዲቀር በዳዲ ወደ ጠንቋይ ቤት የገባችሁ ለአሽክላ የሰገዳችሁ ለሟርት የገበራችሁ፣ ይብላይ ለእናንተ አሰብኩት ሥቃያችሁን፣ በሰማይ ቤት በማያንቀላፈው በሳት ባሕር፣ በሳት ሰንሰለት አንገታችሁን ታስራችሁ፣ በግርብረት ተጠፍንጋችሁ በሞት መልአክ ስትሰቃዩ፣ ይብላይ ለእናንተ እነሱ ሳንዴን ከንቷ ዓለም ግርግር ዓለም ሰላሳና አርባ ዓመት ለማይሞላ ያልጋ ቁራኛ የሆኑ አንድ እንጀራ በሽሮ ተበልቶ ለሚያልፍ ዓለም ነገ ወደ አምላካቸው ወደ በቀኛቸው ይቀመጣሉ። የሚያደርጉት ኃጢአት ሁሉ በልቦናቸው አይደለምና ይብላኝ ለእናንተ ለቀናችሁ፣ ሊበልጤ ነው ብላችሁ ላሳሳታችሁ፣ ከሌላችሁ ብር ላይ ተበድራችሁ የሰዎች እድል እንዲሰናከል የሰዎችን እድል በልታችሁ፣ ሴቶች ሰርተው እንዳይወጡ ማዕፀናቸው እንዲሸት እንዳይወልዱ የምታደርጉ ወንዶች ዐይነጥላ ይዟቸው እንዳይነግዱ እንዳይሮጡ እንዳይተውኑ የምታደርጉ ይብላኝ ለእናንተ ለውዳቂ ድኩማኖች፣ ለሁለት አምላክ የሰገዳችሁ። ኮፒሊንግ ሸራ አድርግለት። የሚገርም ትን የተናገረውና ብዙዎች በተለይ ሯጮች ድግምት ያስደግማሉ። እርስ በእርሳቸው እንዴት ወንድምህ ላይ የገዛ ወንድምህ ስጋህ ላይ የግዴታ ስጋ መሆን የለበትም። የሆነ አብረህ መወለድ የለበትም ስጋ ለመሆን። እስከ መች ልትኖሩ ነው እንደዚህ የምታደርጉት? ባይዘወይ እንዴት ለሁለት ጌታ ትገዛላችሁ? እንዴት ለሁለት አምላክ ትገዛላችሁ? አንድም ለጌታ፣ አንድም ለዳቢሎስ እንዴት ይሆናል? አንድም ለገንዘብ፣ አንድም ለእግዚአብሔር መንፈስ እንዴት ይሆናል? መገዛት የምትችሉት ለእግዚአብሔር ከሆነ ለእግዚአብሔር ተገዙ፣ ለሴጣንም ከሆነ ለሴጣን ገብሩ። ለት እዚያው መጨ ማለቃችሁ ይሻላችኋል። እሺ ለማንኛውም ይህንን ወንድም ስለ ሐዲስ የሚነግረን ነገር አለ። አሰላም አሌይኩም ረመቱላ እንዴት ናችሁ? ሰላም ናችሁ? ብዙ ጊዜ ኮሜንት ላይ የሚጻፍልኝን ሀሳብ ሼር ላርጋችሁና እስኪ ያብረን ያው ምን ይሉኛል፣ አንተ ከሐዲስ መርጠህ ነው እንዴ የምትቀበለው? የተመቸህን ብቻ ነው እንዴ የምትወስደው? ባለፈው ሐዲስ አልቀበልም አላልክም እንዴ ይሉኛል። ስጀምር ሐዲስ፣ አልቀበልም አይደለም ያልኩት የቁርአን ጋር የሚጋጭ የሆነ የትኛውም ሐዲስ ሰሂህም ቢሆን አልቀበለውም ነበር ያልኩት። ሲቀጥል ግን አልተሳሳተችም። አዎ ሐዲስ የሚያሳምነኝን የተዋጠልኝን ብቻ ነው የምቀበለው። ያላሳምነኝ ያልተዋጠልኝን አልቀበልም። ለምን? ቁርአን ብቻ ስለሆነ ቢያሳምነኝ ባያሳምነኝ ቢዋጥልኝ ባይዋጥልኝ ቢገባኝም ባይገባኝም ሙሉ በሙሉ መቀበል ያለብኝ ቁርአን ብቻ ነው። አላህም በኒ እስራኤሎች እንዲህ ነው ያላቸው፣ በመጽሐፌ በከፊሉ አምናችሁ በከፊሉ እንዴት ትክዳላችሁ ከናንተ ውስጥ ከመጽሐፌ በከፊሉ እያመነ በከፊሉ የሚክድ የሚሸፍን ባላየ የሚያልፍ ሰው በዱንያም አዋረደዋለሁ በአኺራም ወደ ከፋው ቅጣት መልሰዋለሁ ብለዋል ማን አላህ ስለምኑ ስለ ተውራቱና ስለ ቁርአኑ የትኛውም ሼክ ለጻፈው ኪታብ ግን በሼክ እከሌ ኪታብ ሙሉ በሙሉ ካላመንክ ወደ ጀሀነም አወርድሃለሁ አላለም አላህ አላህ ብቻ ነው ንግግሩን ዝም ብለን የምናዳምጠው ዝም ብለን የምንሰማው ዝም ብለን የምንቀበለው ከመጽሐፍቶች ሁሉም ደግሞ ቁርአኑ ብቻ ነው

አሁንም ወደ ቁርአን እንመለስ፣ ብዙ ነገሮቻችንን ያቃለን እንደናል። ሰላም አለይኩም እንግዲህ እንዳዳመጣችሁት ነው። ወንድማችን እጅግ በጣም የሚገርም ሀሳብ ነው ያመጣው። የሚደነቅ ነው። እግዚአብሔር በስራ ላይ እንደሆነ የሚያሳይ ነው። እስከዚህ ድረስ እንግዲህ ቁርአንን አይሚን፣ ሐዲሶችን አንቀበልም የሚሉ ስለመጡ እግዚአብሔርን አመሰግናለሁ ማለት ነው። በቃ ይሄ ነው። እንዲ መንጥሩ ለይቶ መቀበል አለመቀበል እስኪቻል ድረስ መሆን አለበት ነው ከነቃችሁ እንዲህ ነው የምታረጉት። ኦኬ፣ ለራሳችሁ ህይወት የምታሰቡ ከሆነ እንዲህ ነው የምታደርጉት። ኦኬ፣ ብልጥ ነው የምትሆኑት፣ ታውቁበታላችሁ ማለት ነው። ስለዚህ ስለራሳችሁ ህይወት ነው እንዲህ ማድረግ ያለባችሁ፣ ለራሳችሁ ስትሉ ነው፣ ለኛ አይደለም። እኛ እናገራለን። እውነት የሆነውን ከውሸት ለይታችሁ መቀበል ኦኬ እንክርዳዱን ከስንዴው ለይታችሁ አሽታችሁ መቀበል ያለባችሁ እናንተ ናችሁ። እውነተኛው መንገድ እንግዲህ እውነተኛው ህይወት፣ እውነተኛው በር ደግሞ ኢየሱስ ክርስቶስ ነው። እግዚአብሔር በላከው በልጁ እንድታምኑ ይሄ ዘላለም ህይወት ነው። ስለዚህ ወደ ዘላለም ህይወት ኑ ኑ ብዬ መጠራችሁ ወገኖች፣ ሙስሊሞች አሁንም ያላችሁበት ቦታ ሴፍ አይደለም። ኦኬ በክርስቶስ በልጁ እግዚአብሔር በላከው ልያላመን የዘላለም ህይወት የለውም። ይሄ መጽሐፍ የመጽሐፍ ክርስቲያኖች በደንብ ሼር አድርጋችሁ ላይክ አድርጋችሁ፣ በደንብ ላይክ ስጡት፣ በደንብ ሰዎች ጋር ይድረስ። ጌታችን ኢየሱስ ክርስቶስ ይመጣል፣ ንቁ! ጌታ ኢየሱስ ይመጣል። ማራናታ